የኢትዮጵያ ጥቅል ሀገራዊ ምርት ወይም ጂዲፒ በዘንድሮ የፈረንጆች ዓመት እንደሚቀንስ የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ተንቢዋል። ድርጅቱ እንዳለው ባለንበት የፈረንጆቹ 2025 የኢትዮጵያ ጥቅል ሀገራዊ ምርት 117 ቢሊዮን ዶላር ይሆናል። በቀዳሚው ዓመት ጥቅል ሀገራዊ ምርቱ 143 ቢሊዮን ዶላር ግምት ያለው እንደነበር ድርጅቱ ጠቅሷል። የኢትዮጵያ ጥቅል ሀገራዊ ምርት ዘንድሮ የሚቀንሰው ብር ከዶላር አንጻር ያለው የመግዛት አቅም እንዲዳከም በመደረጉ ነው ብለዋል አይኤምኤፍ። ይህን ተከትሎ ጎረቤት ሀገር ኬንያ በአመቱ ከኢትዮጵያ የተሻለ ጥቅል ሀገራዊ ምርት ይኖራታል ሲል አክለዋል። እንደ ድርጅቱ ትንበያ የኬንያ ጥቅል ሀገራዊ ምርት በዘንድሮ የፈረንጆቹ 2025 132 ቢሊዮን ዶላር ይሆናል። ቀደም ብሎ በነበረው አመት ጥቅል ሀገራዊ ምርቷ 121 ቢሊዮን ዶላር እንደነበር አስታውሰዋል። ብር ከዶላር አንጻር ያለው የመግዛት አቅም እንዲዳከም መደረጉን ተከትሎ የታየው ይሄ ለውጥ ለመሆኑ ስለ አጠቃላይ ኢኮኖሚው ምን ይናገራል? በጥቅል ሀገራዊ ምርት ኬንያ ኢትዮጵያን በለጠች ማለትስ በአጠቃላይ ኢኮኖሚ የተሻለች ሆነች ማለት ይሆን? በእነዚህና ተያያዥ ጉዳዮች ዙሪያ በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህር የሆኑትን ዶክተር ታደለ ፈረደን አስተያየት ጠይቀናል። ዶክተር ታደለ መጀመሪያ የነገሩን ጥቅል ሀገራዊ ምርት ወይም ጂዲፒ ምን እንደሆነ ነው። የአጠቃላይ ሀገር ውስጥ ምርት ማለት ምን ማለት ነው? በአንድ ወቅት በሀገር ውስጥ የተመረቱ ምርቶች ወይም እቃዎች እና የተሸጡ አገልግሎቶች ማለት ነው። የተመረቱ እና የተሸጡ እቃዎችና አገልግሎቶች ማለት ነው፣ አጠቃላይ የሀገር ውስጥ ምርት ማለት ይሄ። የሀገር ውስጥ ምርት ከሶስት ዋና ዋና ዘርፎች ይመጣል። አንደኛው ግብርናና ተዛማጅ ዘርፎች፣ ሌላኛው ኢንዱስትሪ እና ሶስተኛው አገልግሎት የሚባሉ እነዚህ ሶስት ዋና ዋና የኢኮኖሚ ዘርፎች ናቸው። የነዚህ አጠቃላይ ምርት ተደምሮ ነው ይሄ፣ ጥሬ እቃ ምናምን ሳይጨምር አጠቃላይ የሀገር ውስጥ ምርት የሚባለው የሚሰላበት መንገድ አለ። ሁሉም ሀገሮች እሱ ነው የሚከተሉት። ስለዚህ በአሰራሩ ላይ ስሌቱ ላይ ብዙ ልዩነት የለውም። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ለሀገራት ጥቅል ምርት ዋጋ የሚያወጣው በዶላር እንደሆነ ያስታወሱት ዶክተር ታደለ ይሄ ንጽጽሩን አስቸጋሪ እንደሚያደርገው ጠቅሰዋል። በእርግጥ የኬንያ ገንዘብ ከዶላር አንጻር የመግዛት አቅሙ የተሻለ እንደሆነ መካድ አይቻለም ብለዋል። የምናይበት መለኪያ ነው። በብር ነው ወይ የምናየው? በብር ከሆነ ሀገሮችን ከሀገሮች ለማነጻጸር አይመችም። ስለዚህ የዓለም የገንዘብ ድርጅት የተጠቀመበት ሁሉንም ወደ አሜሪካ ዶላር ቀይሮ ነው እያየ ያለው። ያ ደግሞ የኢትዮጵያ ከኬንያ ሊያንስ የሚችልበት ምክንያቶች በእነዚህ ነው። የኬንያ ገንዘብ ከአሜሪካ ጋር ሲነጻጸር ጥንካሬ ማሳየቱ፣ የኢትዮጵያው ደግሞ በከፍተኛ ደረጃ መዳከሙን በዛ ምክንያት የኢትዮጵያ የሀገር ውስጥ ምርት በአሜሪካ ዶላር ሲሰላ አነስተኛ ሁኖ ታይቷል። ኬንያ ከኢትዮጵያ የተሻለ ጥቅል ሀገራዊ ምርት በዓመቱ ይኖራታል ማለትስ ኢኮኖሚያም ከኢትዮጵያ በልጧል ማለት ነው ወይ በሚል እየጠየቅናቸው ዶክተር ታደለ አይደለም የሚል ምላሽ ሰጥተውናል። አይደለም፣ እንደዛ ብሎ መውሰድ ይከብዳል። ምክንያቱም እንደተባለው ያ ጥቅል የሀገራዊ ምርት ነው፣ በብዙ እሳቢዎች ውስጥ የተሞልቶ የሚሰላ ምርት ነው። ማወዳደር ከባድ ነው። የኬንያ አጠቃላይ ሀገር ውስጥ ምርት ከኢትዮጵያ በአንድ ወቅት በለጠ ማለት የኬንያ አጠቃላይ ኢኮኖሚ ከኢትዮጵያ የተሻለ ነው ለማለት በድፍረት መናገር አይቻልም። ጥሩ የሚሆነው አጠቃላይ የነፍስ ወከፍ ገቢ ሲሰላ ነው። አጠቃላይ የተመረተው ምርት ለሕዝብ ሲካፈል ምን ያህል ነው። በዚህ በሁለቱ መለኪያዎች ብቻ ብናየው አንደኛ ኬንያ መካከለኛ ገቢ ካላቸው ሀገሮች የምትመደብ ነች። በኢኮኖሚያም ከኢትዮጵያ የተሻለች ነች ማለት ነው። የነፍስ ወከፍ ገቢዋ ከፍተኛ ነው። አምና በአሜሪካ ዶላር ወደ አንድ ሺ ዘጠኝ መቶ ሀምሳ ነው፣ እዛ አካባቢ ነበር። ኢትዮጵያ ገና ዝቅተኛ ገቢ ያላቸው ሀገሮች የምትመደብ ነች እና አጠቃላይ ሀገር ውስጥ ምርት ለህዝቡ ሲካፈል ትንሽ ነው። በህዝብ ብዛትም ስለሚለያዩ ማለት ነው። ቀድሞውንም የነፍስ ወከፍ ገቢ የኬንያ ከፍተኛ ነው፣ ከኢትዮጵያ ይበልጣል። የአንድን ሀገር የኢኮኖሚ ሁኔታ ለመለካት የሚረዱ ሌሎች መስፈርቶችም እንዳሉ ዶክተር ታደለ ተናግረዋል። ለውጭ ገበያ የሚቀርብ ምርት መጠንና የስራ እድል ፈጠራ ሊጠቀሱ ይችላሉ ብለዋል። ሌሎችንም አመልካቾች መውሰድ ያስፈልጋል። የስራ ፈጠራ ምን ያህል ነው? ምን ያህል ኤክስፖርት ታደርጋለች? ኬንያ ከኢትዮጵያ ጋር ወደ ውጭ የምትልካቸው ምርቶች በርካታ ሌሎችም መስፈርቶች ማየት ይጠይቃል። የሕዝቡ ኑሮት ምን ያህል ነው የሚለው ግን አያይዞ ማየት ይጠይቃል። ጂዲፒ አገር ውስጥ ምርት ታደገ ማለት የሕዝቡ ኑሮ ተቀየር ማለት ላይሆን ይችላል ትልቁ ነገር ቅድሚያ ሰጥቶ መስራት በግብርናው ላይ በተለይ መስኖ ላይ እና ደግሞ አምራች ኢንዱስትሪውን ማበረታታት፣ ምርታማነት ላይ መስራት፣ የውጭ ምንዛሬ እንዲረጋጋ ምጣኔውን ማረጋጋት፣ አሁን ካለበት እንዳይሄድ ማድረግ። አሁን ለምሳሌ ወደ ሁለት መቶ ቢገባ ወደ አሜሪካ ዶላር ሲቀየር እያሽቆለቆለ ነው የሚሄደው የአጠቃላይ የሀገር ውስጥ ምርት። ስለዚህ የውጭ ምንዛሬ ምጣኔውን ማረጋጋት ዋነኛ ቁልፍ ነው፣ ከሌሎች በተጨማሪ ማለት ነው። የኢትዮጵያ ጥቅል ሀገራዊ ምርት ወይም ጂዲፒ በዘንድሮው የፈረንጆቹ ዓመት ይቀንሳል ቢባልም ተርታው አሁንም ከፍተኛ ከሚሰኙት የአፍሪካ ሀገራት መካከል እንደሚሆን ተነግሯል።